መጥምቁ ዮሐንስ ከእግዚአብሔር እንደሆነ ቢቀበሉ የእሱ ጥምቀት ከሰማይ እንደሆነች አድርገው ቢያስታውሱ ለመዳን ይሆናቸዋል። የኢየሱስን ማንነት ለመመስከር ግን ምንም ትክክለኛ ምስክርነት ቢሰጥ የመጥምቁ ዮሐንስ ምስክር ለኢየሱስ ከሌላው አንጻር በተነጻጻሪ ሲታይ አነስተኛ። አስቡት ግን እኮ ቀላል አይደለም። ለምን ቢባል ምንም እንኳን በዘመኑም ተአምር ያላደረገ ቢሆንም መጥምቁ ዮሐንስ አስቡት፣ ከሴቶች ከተወለዱት ሁሉ ይልቅ ትልቁ ሰው ነው። የብሉይ ኪዳን የመጨረሻው ነቢይ ነው። የትልቁ ሰው ምስክርነት ግን ከሌላው ምስክር ጋር ሲነጻጸር፣ ከዘላለማዊው ምስክር ጋር ሲነጻጸር ለሱ ምንም አደለም። እኔ ከሰው ምስክር አልቀበልም እኮ ነው ያለው ጌታ። በቃ ያን ያህል አሳንሶታል። የሚያሳንሰው ግን መጥምቀ ዮሐንስና ሌሎቹን አነጻጽሮ አይደለም። ማና ማን ነው አለና፣ ቀጥሎ ተናገረ ከእርሱ ምን አለ? እኔ ግን ከዮሐንስ የሚበልጥ ምስክር አለኝ አለ። ማን ነው እሱ? አብ እንዳትሉኝ አሁን እዚህ ጋር ነው አብም አለ እሱን እያጓጓ እያቆየ ነው። ያ ሌላ ያለው ብሎ የጀመረውን ከላይ ሌላ ምስክር አለኝ ያለውን እስቲል እያጓጓቸው ነው። ገና አልደረሰበትም። ግን አሁን ከመጥምቁ ዮሐንስ የሚበልጥ ምስክር አለኝ አለ። ምንድን ነው? ሥራው ነው። እዚሁ ጋር የተጠቀሰው ሁለተኛው ምስክር አብ ልፈጽመው የሰጠኝ ስራ ይህ የማደርገው ስራ አብ እንደላከኝ ይመሰክራልና። ስራ ይሄ የሚሰራው ስራ ኢየሱስ የሚሰራው ስራ ከመጥምቁ ዮሐንስ ይበልጣል። ምዕራፍ አስር ላይ ነው ቁጥር አርባ አንድ ላይ ብዙ ሰዎች ወደ እርሱ መጥተው፣ ዮሐንስ አንድ ምልክትስ እንኳን አላደረገም፣ ነገር ግን ዮሐንስ ስለዚህ ሰው የተናገረው ሁሉ እውነት ነበረ አሉ። በዚያም ብዙዎች በእርሱ አመኑ ይላል እና፣ ዮሐንስ ምንም ተአምር አላደረገም። በነገራችን ላይ ይሄንን ማወቁ ጥሩ ነው። በቃ እንደ እግዚአብሔር አገልጋይ የሆነ ተአምር የሚያደርግ ነው ምናምን የሚል አስተሳሰብ ያለው ሰው ካለ አንድ የሆነ ነቢይ በሆነ መገለጥ፣ በሆነ ተአምር፣ በሆነ ምናምን የሚመጣ ብቻ ነው ብሎ የሚያስብ ካለ የመጥምቁ ዮሐንስን ታሪክ እንዲያነብ እንጋብዘዋለን። ከሴቶች ከተወለዱት ሁሉ የሚበልጠው መጥምቁ ዮሐንስ የብሉይ ኪዳን ነቢያት ፍጻሜ የሆነው መጥምቁ ዮሐንስ አንድም ምልክት ተአምር አላደረገም። ተአምር ማድረግ የግድ አገልጋይነት ማረጋገጫ ምልክት ሊሆን እንደማይችል ከዚህ እናውቀል። ኢየሱስስ በተነጻጻሪ መጥምቁ ዮሐንስን ከመጥቀስ ካስፈለገ አሁን የሰላሳ ስምንት ዓመት በሽተኛ ፈውሷል። ስለዚህ በዮሐንስ ወንጌል ውስጥ ተመርጠው የተጻፉት ምልክቶችና ተአምራቶች ስራዎች ናቸው። አብ ልፈጽመው የሰጠኝ ስራ ይላል። እንዲሁ ዝም ብሎ ከዓለም ላይ በሽታዎችን ለማጥፋት ወይም ዝና ብቻ እንዲኖር ለማድረግ አይደለም። እግዚአብሔር ይህን ስራ የሰጠው የሰጠው የእርሱ ማንነት በምን ደረጃ ላይ እንዳለ ለዘላለም ሕያው ምስክር ሆኖ እንዲቆም ነው። የሚሰራው ስራ አባቱን እንዲገልጥ ነው፣ እሱንም እንዲያስከብር ነው። ግን ስራ ተአምር ብቻ ነው። እዚህ ጋር አብ ልፈጽመው ነው እኮ የሚለው። ልፈጽመው የሚለው ቃል እንግሊዘኛው ያው ቱ ፊኒሽ፣ ፊኒሽ የሚለውን ቃል ነው የሚጠቀመው። መጨረስ የሚለውን ነገር እንድንገነዘብ ያደርገናል። እንደሱ ከሆነ እየሰራ ያል ልሰራው ብቻ አይደለም፣ ልፈጽመው ልጨርሰው ስለዚህ ልሰራው የሰጠኝ ስራ አለ፣ ግን ልፈጽመውም ነው ያን የጀመርኩትን ልፈጽመው ነው ነው። ኦኬ። በሽተኞችን በመፈወስ እንዲሁም ደግሞ እውራንን በማብራት ሌሎች ተአምራዊ ስራዎችን በመስራት ወንጌሉን በመስበክ የጀመረው ስራ ሙታንን በማስነሳት አደገ። ጥሩ፣ ሙታንንም አስነስቷል። ይሄ ትልቅ ነገር ነው። ግን ከዚህ በላይ ነው። ቅድም ያነበብ ነው አብ ሙታን እንደሚያነሳ ህይወትንም እንደሚሰጥ እንዲሁ ወልድ ደግሞ ለሚወዳቸው ህይወትን ይሰጣል። ይው ከሞት ለተነሳ ሰው ህይወትን ይሰጣል ማለት ምን ማለት ነው? ኦሬዲ አግኝቶ የለ እንዴ? ከሞት ተነስቶ የለ እንዴ? ከሞት ለሚነሱ ሰዎች ህይወት መስጠት አለ። ከሞት ተነስተው ህይወት የሌላቸው ሰዎች አሉ አሁን በተአምራዊ ስራ የሚሆን ወደፊትም ቢሆን ሁለቱም ከሞት ይነሳሉ። ግን ህይወት የሚያገኙና ህይወት የማያገኙ አሉ ማለት ምን ማለት? ከሞት ተነስተው የሚሞቱ ማለት ሁለተኛውን ሞት የሚሞቱ ማለት ነው። ከሞት ተነስተው ህይወት የሚያገኙ ማለት ከእግዚአብሔር ጋር የሚኖሩ ማለት ነው። ከእግዚአብሔር ጋር የሚገናኙበት ባህሪ ያላቸው ማለት ነው። ይሄ ኩዊክኒንግ የሚባለው በእንግሊዘኛ? ላይፍ የሚለው ቃል ሳይሆን በዚያ ሰው ውስጥ ከእግዚአብሔር ጋር የሚገናኝበት ባህሪ የሚባለው እሱን የሚሰጣቸው ኢየሱስ ነው። ዘላለማዊ ህይወት የሚባለው ማለት ነው። ስራ የምንለው ይህንን ነው። ዝም ብሎ የሰላሳ ስምንት ዓመት በሽተኛ መፈወስ ብቻ አይደለም፣ ዘላለማዊ ህይወት መስጠት ያን ባላገኙት ላይ መፍረድ ይሄ ነው ስራው አብ ልፈጽመው የሰጠች ስራ ማለት ይሄ ነው ይሄ ስራ ከመጥምቁ ዮሐንስ በላይ ለእኔ ምስክር ነው እያለ ነው ግን ሌላው ምስክር ጋር ገና አልደረሰ ስለ እኔ የሚመሰክር ሌላ ነው ያለው ጋር አሁን ሊመጣ ነው ይቀጥልና ወዲያውኑ ማን ነው አለ የላከኝ አብም አብ እንደላከኝ ስራው ይመሰክራል አለ ከዛ እንግዲህ እየተጠጋ ነው መጀመሪያ መጥምቁ ዮሐንስንም ያው እግዚአብሔር ነው የላከው ሰው ነው መጥምቁ ዮሐንስ የሰው ምስክር ተጠቀሰ ከዛ በኋላ እሱን ራሱን የላከው አብ ነው ግን የጠቀሰው ምኑ ነው ስራውን ጠቀሰ ግን ያ ስራ አብ እኔን እንደላከኝ ይመሰክራል አለ። ኦኬ እስካሁን ድረስ ከአብ መላኩን እየመሰከሩ ያሉ ነገሮች አሉ። አነስተኛ ምስክሮች፣ የሰው ምስክር መጥምቆ ዮሐንስ፣ የስራ ምስክር ራሱ የሰራው በኋላ ግን ሄዶ ሄዶ ራሱ የላከኝ አለ። ኦሪጂናሉ እዚህ ጋር የላከኝ አብም አለና ስለ እኔ ይመሰክራል። አሁን መጣ። ሌላ ነው የተባለው፣ ይሄ ነው እዚህ ጋር ለመድረስ ነው። እግዚአብሔር ይመስገን። የላከኝ አብም ስለ እኔ ይመሰክራል፣ መስክሯል። እንደውም ይመሰክራል አይደለም መስክሯል። ድምፁን ከቶ አላያችሁም፣ መልኩንም አላያችሁትም። እርሶ የላከውን እናንተ አታምኑም፣ እና በእናንተ ዘንድ የሚኖር ቃሉ የላችሁም። ችግሩ ይሄ ነው ነው የሚላቸው። አሁን ልትገድሉ የምትፈልጉት ለዚህ ነው ስለሌላችሁ ነው። ዘዳግም አራት ላይ ነው አይደል መልክ ከተዋል አያችሁም ያችሁም የሚለው አሁንም መልክ አልታየም። የአብ መልክ እና ለእነሱ የሆነ ድምፅማ ሰምተዋል። ትዝ ይላችኋል ምዕራፍ 12 ላይ ግን ድምፁን ምንድን ነው ያሉት? አያችሁ ጩኸት፣ እንዲህ ጆሮ ላይ ጩኸት መስማትና ድምፅ መስማት በጣም የሚለያይ መሆኑ በዚህ ታውቁታላችሁ። አስራ ሁለት ላይ ልክ ድምፅ ሲሰማ በዙሪያ የነበሩት ሰዎች የሰጡት አንዳንድ አስተያየት አለ። ቁጥር ሀያ ዘጠኝ ላይ ከቁጥር ሀያ ስምንት ስለዚህ አከበርኩት ደግሞ ማከብረዋለሁ የሚል ድምፅ ከሰማይ መጣ ይልና በዚያም ቆመው የነበሩትም ሕዝብ በሰሙ ጊዜ ነጎድጓድ ነው አሉ። ሌሎች ደግሞ መላእክ ተናገረዋሉ አብጋ ይደረሳል በቃ ይሄ ዝም ብሎ ሴንስለስ ድምፁን አልለዩትም። የኮ ነው ቅድም ያልኳችሁ ድምፅ ማለት ለይቶ መስማት ማለት ነው። በቃ የሆነ ድምፅ ሰምተዋል፣ ነጎድጓድ በቃ ከዚህ በላይ ትርጉም አልሰጣቸውም። በጣም ቀረባሉ የተባሉት የሆነ መልአክ ተናግሮት ይሆናል ነው ያሉት። ስለዚህ ድምፁን አልሰማችሁም ማለት ምንም ነገር ሰምታችሁ አታውቁም ማለት አይደለም። የአብን ድምፅ ስለ እኔ የመሰከረውን ድምፅ ለይታችሁ አላወቃችሁም። በዛ ደረጃ አልሰማችሁም። መልኩን ከቶ አላያችሁም። ግን ነበር የምትሰሙበት መንገድ ምንድን ነው? እሱ እሱ የላከውን ብትሰሙት፣ ብታዩት፣ ብትቀበሉት ያን የላከኝን ትሰሙት ነበር ታዩት ነበር ታውቁት ነበር ነው። ያ የማይታየው እርሱ የሚታየው በዚህ ማንነት ነው። ስለዚህ እዚሁ ላይ እርሱ የላከውን እናንተ አታምኑም እና በእናንተ ዘንድ የሚኖር ቃሉ የለባችሁም፣ የላችሁም። ስለዚህ እነዚህ ሰዎች ያላመኑ ናቸው። ያው ቅድም እንዳልነው እሱን የሚያከብሩበት ጊዜ ይመጣል፣ ያኔ በፍርድ ዙፋን ላይ ሲቀመጥ ማለት ነው። ቀጥሎ አራተኛ ምስክር ባይኖር ኖሮ፣ እዚህ ጋር ራሱ ኢየሱስ አራተኛ አድርጎ ባያስቀምጥ ኖሮ፣ በቃ ነው የምንለው እኛ። ከዚህ በኋላ አብ በቃ ከዚህ በላይ ምንም የለም ጨረስን። ከዚህ በላይ ሌላ ምስክር የለም። አብ ነው በቃ። መለኮት ከመሰከረለት በላይ ያው ነው። በዮርዳኖስ ወንዝ ላይ በውሃ ሲጠመቅ ልጄ ነው እርሱን ስሙት ብሎ መስክሯል። በክብር ተራራው በቅዱሱ ተራራ ላይም በእርሱ ደስ የሚለኝ የምወደው ልጄ ይህ ነው ብሎ መስክሯል። ስለዚህ በቃ የአብ ምስክርነት ተረጋግጧል። እነሱ ነጎድጓድ የሚበሉት የፈለጉትን ይበሉ። አብ መስክሯል፣ በቃ አለቀ። ግን የሚገርም ነው የእነዚህ የሶስት ምስክ ተነጻጻሪ ምስክሮች ደግሞ እንደ መደምደሚያ አድርጎ ደግሞ ያስቀመጠው ዘላቂ ቋሚ በሰው ዘንድ ሁሉም የሚቀጥል የዘትር ምስክር አድርጎ ደግሞ ያስቀመጠው አንድ ትልቅ ነገር አለ። እሱ ምንድን ነው? የመጽሐፍት ምስክርነት። እኔ ይህን ሳስብ በጣም ይሄ ሬቨረንስ ነው የሚባለው፣ አክብሮተ እግዚአብሔር መጽሐፍ ቅዱስን ይዘን ሊኖረን የሚገባ አክብሮተ እግዚአብሔር ፍርሃተ እግዚአብሔር ነው የታወሰኝ። ይህን መጽሐፍ ዝም ብለን ወረቀትነቱን ብቻ ነው የምናየው፣ እንደ አንድ ሚዲያ ብቻ ነው የምንመለከተው ይኸው ከየወጣው ከዚያ ከአብ ከዚያ መለኮት የወጣ ቃል እስከሆነ ድረስ በእጃችን ላይ በማቴሪያል መልክ ተቀርጾ ሲቀመጥ የልጁ የኢየሱስ ክርስቶስ ዘላቂ ምስክር ተደርጎ ነው። ይሄ በጣም በራሱ በኢየሱስ እውቅና የተሰጠው ነው። እናንተ በመጽሐፍት የዘላለም ህይወት እንዳላችሁ ይመስላችኋልና እነርሱን ትመረምራላችሁ አለና እነርሱም ስለኔ የሚመሰክሩ ናቸው። ነገር ግን ህይወት እንዲሆንላችሁ ወደ እኔ ልትመጡ አትወዱም። እየፈረደባቸው መጽሐፍቱን በእጃቸው ይዘዋል፣ ግን የመጽሐፉ ዋና ዓላማ መመስከር ነው እንጂ መጽሐፉ ህይወት መስጠት አይደለም። ዓላማ ህይወት ስለሚሰጠው ስለ ኢየሱስ መመስከር ነው። በነገራችን ላይ ከህይወትና ከፍርድ በቅድሚያ እግዚአብሔር የሚያቀርበው ለሰዎች የትኛውን ነው? የትኛውን ነው? ህይወት ነው። ኢየሱስን ሲያቀርብ ይፈርዳል ብሎ አይደለም። መጀመሪያ የሚያቀርበው ምን ያደርጋል ብሎ ነው የሚያቀርበው፣ ህይወት የሚሰጥ ነው። ይሄ እንግዲህ በመላው ብሉይ ኪዳን ውስጥ በዛ ዘመን አዲስ ኪዳን አልተጻፈ ከዘፍጥረት እስከ ሚልኪያስ ግን በእጃቸው አለ፣ መጽሐፍ ቅዱስ እና እነዚህ ሰዎች መጽሐፍትን በጣም ነው የሚያከብሩት። ጠንቃቆችም ናቸው። እነዚህ ስክራይብስ የሚባሉት መጽሐፍት የሚገለብጡ ኮፒስት፣ በጣም የሚገርም ነው እንደው የዞረ ፊደል እንኳን የሚጠነቀቁበት መጠን ከአንድ ወደ ሌላ ትውልድ በሚሻገርበት ከአንድ ኮፒ ወደ ሌላ ኮፒ በሚተላለፍበት ጊዜ ስህተት እንዳይፈጠር የሚያደርጉት ከፍተኛ ጥንቃቄ አስገራሚ። ከዛም በላይ ያነባሉ፣ ያጠናሉ፣ ይመራመራሉ፣ ብዙ ነገር አለ። ነገር ግን ልብ በሉም፣ ይሄ ሁሉ ሆኖ እኮ አንድ ነገር እኮ ይደርሳሉ። ይሄ ስለ መሲሁ ነው ማለታቸው ይቀራል አንዳንዱን ጥቅስ ይሄ መሲሁ ሲመጣ የሚፈጸም ነው ሊሉ ይችላሉ ብዬ አስባለሁ። ይሄ ምሳሌነቱ ስለ መሲሁ ነው፣ መሳያ ሲመጣ የሚሆን ነው እያሉ የሚያልፉት ነገር ይኖራል። አልገባ ሲላቸው ችግሩ ይመረምራሉ፣ ግን መጽሐፍ ወደሚናገርለት ወደሚመሰክርለት ማንነት አልደረሱም። ስለዚህ ሕይወት አይሆንላቸውም ማለት ነው። ይሄ ለዘመናችን ተመራማሪዎች የመጽሐፍ ቅዱስ ተመራማሪዎች በጣም ጥሩ መልእክት እንደው ሩቅሳኔ እዚህ ከምንመጣውም ጀምሮ አንዳንድ ጊዜ ትምህርት ፍለጋ የሚንከራተቱ ሰዎች አሉ። ጤናማውን ሞቲቭ መኮንን አልፈልግም መቀጠል አለበት። ግን ለአድናቂነት ከሆነ ግን በቃ ምንም ሕይወት አይሆንልንም። አድናቂዎች ሞልተዋል። በቃ አቤት ሲብራራ፣ አቤት ሲመሰጠር፣ አቤት ምናምን የሚሉ ሰዎች እየደወሉም እየመጡም የሚያደንቁ ሰዎች አሉ። ምን ጥቅም አለው? ኢየሱስ የሚፈልገው ወደ እርሱ እንድንመጣ ነው። መጽሐፉም የሚያቀርበው እኛም የምንደክመው እንድንደነቅ አይደለም። ምን ሰብከው ምናስተምረው ሰው የኢየሱስ እንዲሆን ነው። ነፍስ ከኢየሱስ ጋር እንድትገናኝ ነው። ሙታን የእግዚአብሔር ልጅ ድምፅ እንዲሰሙ ነው። ድምፁን እንዲለዩት መወሰን እንዲቻል፣ ያ ነው ሕይወትም የሆነው። ክብር ለጌታ ይሁን። አይሁድን በተመለከተ ግን በጣም በሚገርም ሁኔታ ከዚህ በኋላ ጠንካራ ማሳሰቢያዎችን ይሰጣቸዋል። እኔ ከሰው ክብርን አልቀበልም። ዳሩ ግን የእግዚአብሔር ፍቅር በራሳችሁ እንደሌላችሁ አውቃችኋለሁ። ወደ እኔ ኑ የሚላቸው ከእነሱ ክብርን ፈልጎ ነው እንዴ? እነሱ ይከበራሉ፣ እንደውም ቢመጡ አይደለም ክብርን ያገኙ ነበር። ሕይወት እንዲሆንላችሁ ነው እንጂ የሚለው ለእነሱ ነው። ሕይወት እንዲሆንላቸው ቢመጡ ጥሩ ነበር። እኔ ከሰው ክብርን አልቀበልም፣ ግን ምንድን ነው ችግሩ ነው የሚላቸው። የእግዚአብሔር ፍቅር የላችሁም፣ ቢኖራችሁ ትወዱኝ ነበር ነው። አያችሁት? ለምን የላከው እግዚአብሔር ነው እሱ። ስለዚህ እግዚአብሔርን ከወደዱ የላከውን ይወዳሉ፣ የላከውን ይቀበላሉ፣ የላከውን ያምናሉ፣ ከዛም ህይወት ይሆንላቸው ነበር። ችግሩ ግን ያህወህን አትወዱትም፣ ግልጹ ነው። የሚነግራቸው ከኦሪጂናሉ ጋር ያለውን ነገር ነው የሚነግራቸው። እኔ አለ ይህን ሲያብራራ በአባቴ ስም መጥቻለሁ፣ አልተቀበላችሁኝም። የመጣሁት በአባቴ ስም ነው በራሴ ስም አይደለም። ስለዚህ እኔን የምትቀበሉት እኔን ለመውደድ የሚያስፈልግ ክራይቴሪያ ምናምን ተጠቅማችሁ መሆን አይደለም። በዛ መንገድ አይደለም። ልትወዱኝ የሚያስ አባቴን ከወደዳችሁት ስለላከኝ እኔንም ትወዱኛላችሁ። በሱ ምክንያት ነው እኔን የምትወዱኝ። የአብርሃም የይስሐቅ ያዕቆብን አምላክ የምትወዱ ቢሆን ኖሮ በእሱ ስም የመጣሁትን እኔ ትቀበሉ ትወዱ ነበር፣ ነው የሚላቸው። እኔ በአባቴ ስም መጥቻለሁ ግን አልተቀበላችሁኝም። ይሄ ለምን ያጋልጣችኋል ነው የሚላቸው። ቀጥሎ ሌላው በራሱ ስም ቢመጣ እርሱን ትቀበሉታላችሁ። ይሄ የሃይማኖተኛው ዓለም ዋነኛ መገለጫ ነው። በቃ አሁን ኢየሱስን ጌታ እያደረጉ እያከበሩ ከሚሰብኩ ይልቅ እኔ የሚሉ አደሉ? እንዴት ተቀባይነት እያገኙ ያሉት? በቃ እኮ ሰው እኮ በሕዝቡ ላይ የሚሰለጥኑ ሰዎች በቃ ራሳቸውን የሚያከብሩ ሰዎች እኔ የሚሉ ሰዎች በአነጋገር፣ ባለባበስ፣ በስልጣን፣ በመናገር በማዘዝ እንደምታውቁት ነው፣ በየስክሪኑ የምናየው ነገር ነው። በሕዝቡ ላይ የፈለጉትን ነገር ለማድረግ በስልጣን የሚሰሩ ሰዎች ክብራቸው ጨምራል። በራሳቸው ስም ሲመጡ ተቀባይነት ያገኛሉ። ኢየሱስ እዚህ ጋር ግን አንድ ሰው ነው የጠቀሰው፣ ሌላው ነው ያለው። ከሱ ጋር እኔ ብሎ ከሱ በተነጻጻሪ የሚጠቀስ ሌላ አለ። ያ ሌላው የተባለው ወደፊት እኔ ክርስቶስ ነኝ ብሎ የሚመጣ በእግዚአብሔር ስም ሳይሆን በራሱ ስም የሚገለጥ የክርስቶስ ተቃዋሚውን የሚመለከት ነው። እዚህ ጋር እሱ ሲመጣ ትቀበሉታላችሁ ነው የሚላቸው። ሃይማኖት የሚወደው ይሄ ነው፣ የሚሰለጥኑበትን በቃ የሚረግጡትን፣ የሚረማመዱትን፣ ሳር የሚያስግጡትን፣ ተኙና ልረማመድባችሁ የሚላቸው በቃ ፎቶውን አንጠልጥሎ ሲፈልጉ ስገዱለት የሚላቸውን፣ እንደዚህ የራሱን ክብር ብቻ የሚጭንባቸውን፣ ከኪሳቸው የፈለጉትን ሳያስቡ አውጥተው ገንዘብ እንዲሰጡት የሚያደርጋቸውን እንዲህ አይነቱ ፍጥረታዊ ሰው ይወዳል። ሌላው በራሱ ስም ሲመጣ ትቀበሉታላችሁ። ማለት ይሄ ይሄ ከምን የሚመጣ ነው? ቁጥር አርባ አራት ላይ እናንተ እርስ በርሳችሁ ክብርን የምትቀባበሉ ከአንዱም ከእግዚአብሔር ያለውን ክብር የማትፈልጉ እንዴት ልታምኑ ትችላላችሁ? እኛ አሁን አብዛኛው በውጭ ያለውን የሐሰት አሰራር ህዝቡ ያሳዝነንና አቤት ተጫወቱበት፣ ምናምን እንላለን። እውነት ለመናገር ግን ምክንያቱ የሐሰት አስተማሪዎቹ ብቻ ናቸው? እራሱ ህዝቡ ማን ነው? እንደዚህ ዞር አድርገን አስበን እናውቃለን። እርስ በርሳችሁ ክብርን የምትቀባበሉ እውነት እኮ ነው። አንተ እንዲህ ነህ፣ አሸናፊ ነህ፣ ቅጥሩን ትዘላለህ። አንተ መንፈስ ነህ። ከዛም የእግዚአብሔርን ኃይል ስላለ መፍጠር ትችላለ በቃል እንዲ ነ ነገ ትወርሳለ፣ ትደረምሳለ በቃ ከፍ ከፍ ሰውን፣ ህዝቡን ማለት እኮ ክብር ክብር ሲሰጡት፣ ከዛ ህዝቡን በራሱ አንድ ቀን አንተ ጭጅህን ጭንህብኝ ስጸልኝ እንዲ ስታደረግልኝ ከዛ በኋላ እንዲሆንኩኝ ምናምን። ሰባኪው ህዝቡን ያከብራል፣ ህዝቡ ሰባኪውን ያከብራል። መድረክ ላይ እናንተ እርስ በርሳችሁ ክብርን የምትቀባበሉ እንዴት ልታምኑ ትችላላችሁ? ይህ በክርስቶስ መንፈስ ከተናገር ነው። እውነቱ ይሄ ነው፣ አይደለም ውሸት ነው። እውነቱ ይሄ ነው። ችግሩ የሁሉም ነው። አሮጌው ሰው ከመድረክም ከህዝብም ከየትም ስፍራ ሰው እርስ በርሱ ክብርን ይቀባበላል። የእግዚአብሔርን ክብር አይፈልግም ለምን የእግዚአብሔር ክብር ምን ይቀድመዋል መከራ ይቀድመዋላ አየ በመከራ መንገድ ተጉዘህ ነው ወደ እግዚአብሔር ክብር የምትደርሰው በቀራንዮ በኩል አልፈህ ነው በእግዚአብሔር ቀኝ የምትደርሰው ይሄን እግዚአብሔር ክብር ሰው አይፈልግም እና ጌታ በጣም እየተናገረ ያለው በጣም በግልጽ እንዴት ልታምኑ ትችላላችሁ? በቃ አታምኑም እያላቸው ያለው ግን ፍርድ አለ። ማን ነው ፈራጁ? በትምህርቱ መሰረት ይፈርድ ዘንድ ስልጣን የተሰጠው ማን ነው? የሰው ልጅ ነው። ግን በዛ የፍርድ ችሎት ላይ መቼም ህጋዊ የሆነ የፍርድ ስርዓት እስካለ ድረስ የሚፈረድበት አካል ከሳሽ አለበት የኢየሱስ ስፍራ የዳኝነት ስፍራ ነው ወገኖቼ ስለዚህ ምን አለ የምከሳችሁ እኔ አይደለሁም እየከሳችሁ አይደለም እኔ የምከሳችሁ እንዳይመስላችሁ አላቸው እኔ በአብ ዘንድ የምከሳችሁ አይምሰላችሁ የሚከሳችሁ አለ ማን ነው እናንተ እርሱም ተስፋ የምታደርጉት ሙሴ ነው አላቸው ያው የሚመኩት በሙሴ አለ። እኛ የሙሴ ደቀ መዛሙርት ነን አላሉም? አንድ ጊዜ ትዝ ይላችኋ። ያ እኮ እውሮ ነው የተወለደው። ደቀ መዛሙርት ልትሆኑ ትፈልጋላችሁ ይላችኋል። ሂድ፣ አንተ ነህ የሱ ደቀ መዝሙር። እኛ የሙሴ ደቀ መዛሙርት ነን አሉ እንደ ትልቅ ነገር። ሞኞች አመለጣቸው። የኢየሱስ ቢሆኑ አይሻልም? የዋናው ፍርድን ሁሉ የተሰጠው። ትልቅ ነገር መስሏቸው የሙሴ ደቀ መዛሙርት ነን የሚመኩበት የሚገርመው ግን እነሱ ይህን ያህል የሚመኩበት ሙሴ ይከሳቸዋል፣ ምንም ጥያቄ የለውም። መቼም የሆነ ቆሙ ምናምን ይከራከራል ማለት አይደለም። እንዴት ነው የሚከሳቸው? ይሄው እዚሁ ላይ ተገልጿል። ሙሴንስ ብታምኑ እኔም ባመናችሁ ነበር እርሱ ስለኔ ጽፏልና። በአምስቱ የሙሴ መጽሐፍት ከዘፍጥረት እስከ ዘዳግም ውስጥ ስለ ኢየሱስ ይገኛል እንግዲህ ይሄ ራሱ ለሙሴ የገለጠው ኢየሱስ ነው እየተናገረ ያለው ያ በብዙ የመስዋዕቶች ምሳሌነት የተገለጠው በአሮንና በአሮን አሮን በለበሳቸው የጌጥ ልብሶች በሙሉ ሲመሰል የኖረው በሰማያዊ ምሳሌ ሲሰበክለት የተገለጠው ኢየሱስ ይሄ ነው ይሄ ሁሉ እኔ ከእግዚአብሔር ተቀብዬ ሰጥቻችሁ እግዚአብሔር በሰማያዊ ነገር ይሄ ሁሉ ምሳሌ እንዲሠራ ያደረገው ለማን ሆነና ለእናንተ አልነበረም? እያለ ሙሴ ከዘፍጥረት እስከ ዘዳግም ይጠቅስባቸዋል። ወል እራሱ መጽሐፉ ሙሴ ነው፣ እሱ ነው የሚከሳችሁ ነው እያላቸው ያለው። እና መጽሐፍትን ካላመናችሁ ቃሌን እንዴት ታምናላችሁ እንዴት ታምናላችሁ? የሚለው በቃ እንዲሁ፣ እግዚአብሔር ተስፋ ይቁረጥብን። በእውነት ይሄ በጣም ከባድ ቃል ነው። ማመን አትችሉም የሚል እኮ ትርጉም ነው ያለው። በዚህ ደረጃ ሰዎች ሃይማኖተኛው ነው መጽሐፍ ቅዱስ ይዘው፣ መጽሐፍ ቅዱስ እየመረመሩ ማመን የማይችሉ ሰዎች መሆን ትልቅ ትልቅ ውድቀትና ፍርድ ነው። የክርስትናው ዓለም የዚህ አይነት ገጽታን እየያዘ መሄዱ በዓይናችን ፊት ግልጽ ሆነዋል። ብዙ ሰዎች አፍአዊነትን እየተለማመዱ ነው ያሉት። ነገር ግን መጽሐፍ ቅዱስ ዛሬም ሕያው ነው፣ የምስክሮች ሁሉ መደምደሚያ ነው። ኢየሱስ የመለኮት ምስክር አለው፣ ግን ለእኛ በእጃችን ላይ የተተወ ሁል ጊዜም እግዚአብሔር የልጁን ማንነት በተመለከተ እኛን የሚጠይቅበት ምስክር እኛን ለእኛ የሰጠው ምስክርና በኋላ ማስረጃ አድርጎ የሚጠቅሰው ምስክር መጽሐፍ ቅዱስ። ለዛ ነው አጠንክረን የምንናገረው፣ መጽሐፍ ቅዱስን ውደዱ፣ መጽሐፍ ቅዱስን አንብቡ። ከእያንዳንዱ ምዕራፍና ቁጥር ውስጥ ኢየሱስን እዩ። ስለ እርሱ የሚናገረው ብዙ ነገር አለው መጽሐፍ ቅዱስ። ከዛ ተቀኙለት ዘምሩት፣ ስበኩት፣ ኢየሱስን። ያ ሕይወት ይሆናል፣ ላልዳኑት ገና አሁን የዘላለም ሕይወት፣ ለዳንነው የሚበዛ ሕይወት ይሆናል። እግዚአብሔር የተባረከ